የተወደዳችሁና የተከበራችሁ የአገው ሚዲያ ተከታታዮቻችን አገው ሚዲያ ዛሬም እንደ ትላንቱ ሁሉ አዳዲስና ታማኝ መረጃዎችን ወደ እናንተ ይዞላችሁ ቀርቧል። ሰናይ ቆይታ እንዲሆንላችሁ አገው ሚዲያ እየተመኘ በቅድሚያም አበይት ርዕሶችን እነሆ። በአዊ ብሔረሰብ ዞን ውስጥ የሚንቀሳቀሰው የጽንፈኛው ቡድን ቀኛ አዝማች ስሜና ደስታ እንጅባራ ብርጌድ በሚል ስያሜ የሚጠራው የህዝብ ጠላትነቱን አጠናቅሮ ቀጥሎበታል ተባለም የኢትዮጵያ ፌዴራል ፖሊስና ኢራን በመረጃ ልውውጥ ዘርፍ በጋራ ለመስራት የመግባቢያ ስምምነት ተፈራረሙ። የእስራኤል አየር ኃይል በየመን ወደብ ላይ ከፍተኛ ጥቃት እንደፈጸመች በስፋት እየተገለጸ ይገኛል። ክቡራትና ክቡራን አብራችሁን ስትቆዩ እኒህና መሰል መረጃዎችን የምታደምጡ ይሆናል። ለቤተሰባችን አዲስ ከሆናችሁ ሰብስክራይብ፣ ላይክ እና ሼር በማድረግ የቤተሰባችን አባል እንድትሆኑ እንጋብዛለን። መልካም ቆይታ። በአዊ ብሔረሰብ ዞን ውስጥ የሚንቀሳቀሰው የጽንፈኛው ቡድን ቀኛ አዝማች ስሜነ ደስታ እንጅባራ ብርጌድ በሚል ስያሜ የሚጠራው የህዝብ ጠላትነቱን አጠናክሮ ቀጥሎበታል ተባለ። በአዊ ብሔረሰብ ዞን ውስጥ የሚንቀሳቀሰው የጽንፈኛው ቡድን ቀኛ አዝማች ስሜነ ደስታ እንጅባራ ብርጌድ በሚል ስያሜ የሚጠራው የህዝብ ጠላትነቱን አጠናክሮ በመቀጠል በባንጃ ወረዳ እሳት ማዳንጊያ ህዝብ የሚገለገልባቸውን የህዝብ አገልግሎት መስጫ ተቋማትን ማውደን ባህሪ የሆነው አሸባሪው ፋኖና በአካባቢው ተወላጅ ባንዳ አመራሮች አማካኝነት በሳት ማዳንጊያ ህዝብ ላይ እየተፈጸሙ ያሉ ግፎች ከቀን ወደ ቀን እየተባባሱ መሆኑን ከዳንጊያ የመረጃ ምንጮቻችን አድርሰዋል። ከሚፈጸሙ ግፎችን መካከል የንጹሐን ንብረቶቻቸውን መዝረፍና ማውደም፣ የዳንጊያ ጤና አጠባበቅ ጣቢያን በመዝረፍና በማውደም ህዝቡ የህክምና አገልግሎት እንዳያገኝ ከማድረጉም በተጨማሪ የጤና ጣቢያ ባለሙያዎችን ከስራ ማገድ፣ ጤና ጣቢያው አገልግሎት የሰጠበትን የጤና መድህን፣ የእናቶች አገልግሎት፣ የድሃድሃና የስታፍ ሰራተኞች የህክምና ክፍያ ባለመመለስና እንዲሁም ደግሞ ጤና ጣቢያውን በማድየት ለጤና ጣቢያው አገልግሎት እንዳይሰጥ ማድረግ ብሎም ለጤና ጣቢያው አገልግሎት የሚሰጠውን አምቡላንስ ከህዝብ ነጥቆ በመውሰድ ለአሸባሪዎቹ ማመላለሻ ማድረግ በባንጃ ወረዳ ከተጀመረ ረጅም ጊዜ ያስቆጠረውን የአሰም ጤና አጠባበቅ ጣቢያን ግንባታ ማስቆም ለፋኖ ድጋፍ በማለት ከህዝቡ ከፍተኛ ገንዘብ ማስከፈል ህዝቡን መዝረፍና ማውደም በየጊዜው ማህበረሰቡ እንጅባራ ከተማና ወደ ተለያዩ ገበያዎች በመግባት እንዳይገበያይ በማድረግ ህዝቡን በማስጨነቅ እንዲሁም የተለያዩ ግፎችን እንደሚፈጽሙ መረጃ ላገው ሚዲያ ደርሶታል። በአገዋዊ ዞን ባንጃ ወረዳ ሳት ማዳንጌ አካባቢ የተለመዱ የፋኖ ድርጊቶች ናቸው ሲሉ ላገው ሚዲያ ምንጮቻችን ገልጸዋል። የአማራ ክልል ባለስልጣናት የስጋት ንግግሮችን እየተናገሩ ነው። ባለሀብቱን የሚስብ ሰላም በቀጠናቸው ልታሰፍኑ ይገባል ሲሉ ምክትል ርዕሰ መስተዳደር አብዱ ሁሴን ተናግረዋል። አቶ የትባረክ አወቀ የአማራ ስራ አመራር ኢንስቲትዩት አማካሪ ደግሞ ማህበረሰቡ እውነት ላይ በመቆም ከእጃችን ያጣነውን ሰላም ለመመለስ በሚደረገው ሂደት ላይ የድርሻውን መወጣት አለበት ብለዋል። የአማራ ክልል ርዕሰ መስተዳደር አቶ አረጋ ከበደ ደግሞ የህዝባችን ቀዳሚ ምርጫው ሰላም ነው ፍላጎቱም እንዲሁ ልማት ነው ሲሉ ተደምጠዋል። የአማራ ክልል ምክትል ርዕሰ መስተዳደር አብዱ ሁሴንና ሌሎቹ የክልልና የዞን ከፍተኛ የስራ ኃላፊዎች በሰሜን ወሎ ዞን መርሳ ከተማ አስተዳደር ከሚገኙ የሃይማኖት አባቶች፣ የሀገር ሽማግሌዎች ተጽዕኖ ፈጣሪ ግለሰቦችና ነዋሪዎቹ ጋር የጥፋት እጆችና መዘዞቹ በሚል መሪ መልእክት ህዝባዊ የሰላም ውይይት አካሂደዋል። የውይይቱ ተሳታፊዎችም ሰላምን ለማጽናት ከመንግስት ጎን ሆነው የጸጥታ መዋቅሩን እንደሚደግፉና ሰላምን እንደሚያረጋግጡም ተናግረዋል። የአማራ ክልል ምክትል እርሰ መስተዳደር አብዱ ሁሴን የመርሳ ከተማ ህዝብ የጽንፈኛውን ቡድን አጥፊነት ቀድማችሁ በመረዳታችሁ የአካባቢያችሁን ሰላም ማጽናት ችላችኋልም ብለዋል። ወደፊትም ከጸጥታ ኃይሉ ጎን ሆናችሁ የአካባቢያችሁን ዘላቂ ሰላም ለማረጋገጥ በሚደረገው ትግል የበ በኩላችሁን ኃላፊነት እንድትወጡ ብለዋል። የከተማዊ ልማትና ኢንቨስትመንት እንቅስቃሴ በሚፈለገው ፍጥነት እንዳያድግ ባለሀብቱን የሚስብ ሰላም በቀጠናችሁ ልታሰፍኑ ይገባልም ብለዋል። ማህበረሰቡ እውነት ላይ በመቆም ከእጃችን ያጣነውን ሰላም ለመመለስ በሚደረገው ሂደት ላይ የድርሻውን መወጣት አለበት ያሉት ደግሞ አቶ ይትባረክ አወቀ የአማራ ስራ አመራር ኢንስቲትዩት አማካሪ ናቸው። የደንበጫ ከተማና የደንበጫ ዙሪያ ወረዳ የሃይማኖት አባቶች፣ የሀገር ሽማግሌዎችና ከምሁራን የማኅበረሰብ ክፍሎች ጋር በወቅታዊ ጸጥታ ጉዳዮች ላይ ውይይት አካሂደዋል። በውይይቱ ላይ ሐሳባቸውን የሰጡት አቶ ይትባረክ የአማራ ህዝብ የውጭ ወረራ በመጣ ጊዜ ለሀገሩ ዋጋ ከፍሎ ዳር ድንበር ያስከበረ ህዝብ መሆኑንም ገልጸዋል። ህዝባችን ከሌሎች ኢትዮጵያውያን ጋር ተቀናጅቶ ሀገር የመሰረተና የማጽናት ሂደት ላይ በሌሎች ኢትዮጵያውያን ዘንድም የሚታወቅ መሆኑን አንስተዋል። ክልላችን በአሁኑ ሰዓት አላማና ግብ በሌለው ታሪኩን በማይመጥን ግለሰቦች የግል ፍላጎታቸውን ሊያሳኩ በፈለጉበት ግጭት ውስጥ በመግባት በርካታ ኢኮኖሚያዊ ማኅበራዊና ፖለቲካዊ ቀውሶችን አስተናግዷል ብለዋል። አቶ ይትባረክ አክለውም ማህበረሰቡ ተደናግሮ ከገባበት ቀውስ እንዲወጣ እውነት ላይ በመቆም ከእጃችን ያጣነውን ሰላም ለመመለስ በሚደረገው ሂደት ላይ የድርሻውን መወጣት አለበትም ብለዋል ለዚህ ደግሞ የሃይማኖት አባቶች የሀገር ሽማግሌዎችና የምሁራን ድርሻ ጉልህ ስለሆነ የሚጠበቅባቸውን ሊወጡ ይገባል ሲሉ አሳስበዋል። የአማራ ክልል ርዕሰ መስተዳድር አረጋ ከበደ ያስተላለፉትን መልእክት ደግሞ የህዝባችን ተቀዳሚ ምርጫው ሰላም ፍላጎቱም ልማት ነው ሲሉ ተሰምተዋል። በክልላችን በተለያዩ አካባቢዎች በግንባታ ሂደት ላይ የነበሩ የትምህርት ተቋማትና የጤና ተቋማት ተጠናቀው ለአገልግሎት ክፍት ሆነዋልም ብለዋል። ከእርስ በእርስ ግጭት ጥፋት እንጂ የሚገኝ የግልም ሆነ የጋራ ጥቅምና ስኬት እንደማይኖር በተከታታይ በተፈጠሩ የጋራ መድረኮች ደጋግመው አንስተዋል። የልማትም ይሁን የተጠቃሚነት አጀንዳዎቹ በሰላማዊ መንገድ እንዲመለሱለት አጥብቆ ጠይቋል። ለሰላም ያለውን አቋም በአደባባይ ገልጿል። ሰላም የምርጫ ጉዳይ አይደለም፣ የሁሉም አካል የህልውና ጉዳይ ነው። ሰላም ቀን ጊዜ የምናጣው እንጂ የምናተርፈው እንደሌለ ከእኛ በላይ አስረጅና ምስክር ሊኖር አይችልም። ሰላምና ልማትም አይነጣጠሉም። የመልማትና የመለወጥ ፍላጎታችን የሚረጋገጠው ሰላማችንን በጋራ ጥረት ማጽናት ስንችል ነው። ባለፈው አንድ አመት ተኩል በክልላችን የተፈጠረው የጸጥታ ችግር ክልላችን መልማት በሚችልበት ልክ እንዳይለማ፣ ህዝባችን ባለው የሥራ ዘርፍ እንዲሁም በአቅምና ፍላጎቱ መጠን በነጻነቱ ተንቀሳቅሶ ሰርቶ ራሱና አካባቢውን እንዳይለውጥ ገድጋሪ ምክንያት ሆኖ ቆይቷል። ይሁን እንጂ ሰላምን ለማጽናት በሠራነው ቅንጅታዊ ሥራ አማራ ክልል ወደ ቀደመ ሰላሙ እየተመለሰ ይገኛል። በሌላ በኩል ልማት ላይ ትኩረት አድርገን ባደረግነው ርብርብ አበረታች ውጤቶች እየተመዘገቡ ይገኛል። በቀጣይም ለክልላችን ሰላምና ልማት መረጋገጥ የምናደርገውን ጥረት አጠናክረን እንቀጥላለን ሲሉ ርዕሰ መስተዳድሩ ገልጸዋል። የኢትዮጵያ ፌዴራል ፖሊስና ኢራን በመረጃ ልውውጥ ዘርፍ በጋራ ለመስራት የመግባቢያ ስምምነት ተፈራረሙ። የኢትዮጵያ ፌዴራል ፖሊስ ከኢራን ፖሊስ ጋር በጋራና በትብብር መስራት በሚያስችሉ ጉዳዮች ላይ ሚያዝያ 28 ቀን 2017 ዓ ም በተለያዩ ጉዳዮች ሰልፈኞች ላይ ተፈራርመዋል። እንደ ኢትዮጵያ ፌዴራል ፖሊስ መረጃ ሁለቱ የፖሊስ ተቋማት የመረጃ ልውውጥ ለማድረግ ድንበር ተሻጋሪ ወንጀሎችን በጋራ እና በትብብር ለመከላከል በልምድ ልውውጥ እና በአቅም ግንባታ ስራዎች ላይ በጋራ ለመስራት ስምምነት ላይ ደርሰዋል። የመግባቢያ ሰነዱን የተፈራረሙት የኢትዮጵያ ፌዴራል ፖሊስ ኮሚሽነር ጀኔራል ደመላሽ ገብረ ሚካኤል እና የኢራን የህግ አስከባሪ ኃይሎች ዋና አዛዥ ብርጋዴር ጀኔራል አህመድ ረዛ ራዳን ናቸው። የኢትዮጵያ ፌዴራል ፖሊስ በመረጃው መግባቢያ ሰነዱ በስምምነቱ መሰረት በየጊዜው ክትትል እየተደረገ ተግባራዊ እንደሚሆንም አስታውቋል። በመጋቢት ወር የኢትዮጵያ ፌዴራል ፖሊስ ኮሚሽነር ጀኔራል ደመላሽ ገብረ ሚካኤል ከተባበሩት አረብ ኤሚሬቶች የድባይ ፖሊስ የምርመራ ቡድን ኃላፊ ኮሎኔል አብደላ መሐመድ ጋር በአዲስ አበባ በወንጀል ምርመራ ዙሪያ ውይይት ማድረጋቸው አይዘነጋም። በሁለቱም ሀገራት ተፈላጊ የሆኑ ተጠርጣሪዎችን አሳልፎ በመስጠት በሕግ ተጠያቂ ለማድረግ ስለሚቻልበት ሁኔታ መወያየታቸውን የፌዴራል ፖሊስ በወቅቱ አስታውቋል። የእስራኤል አየር ኃይል በየመን ወደብ ላይ ከፍተኛ ጥቃት እንደፈጸመች በስፋት እየተገለጸ ይገኛል። ይህ ከባድ ጥቃት የተፈጸመበት ሆዴዳ ተብሎ በሚጠራው ወደብ ሲሆን ሰላሳ የጦር አውሮፕላኖች እንደተሳተፉም ዓለም አቀፍ ሚዲያዎች ዘግበዋል። የኮንክሪት ፋብሪካንና እቃዎችን ለማውረድ የሚያገለግሉ መርከቦች ላይ ኢላማ ያደረገ መሆኑም ተዘግበዋል። የአየር ጥቃቱ ከአሜሪካ መንግስት ጋር በቅንጅት መዘጋጀቱም ተገልጿል። ይህ የአየር ድብደባ ሚያዝያ 27 ቀን 2017 ዓ ም የሀውቲ አማጽያን በቴልአቪቭ በቤንጎሪዮ አየር ማረፊያ ላይ ጥቃት መፈጸማቸውን ተከትሎ የተካሄደ መሆኑን ተረጋግጧል። የእስራኤል ጠቅላይ ሚኒስትር ቤናሚን ኔታንያሁ በሁቲ አማጽያን የተተኮሰ ሚሳይል የእስራኤል ዋና አውሮፕላን

በታጣቂ ቡድኑ ላይ ያጸፋ እርምጃ እንደሚወስዱም ቃል ገብተው ነበር። ጠቅላይ ሚኒስትሩ በማህበራዊ ድረገጾች ላይ በተለጠፈው የቪዲዮ መልእክታቸው ላይ ከዚህ በፊት ጥቃት ሰንዝረናል፣ ወደፊትም እናጠቃለን ሲሉ ምላሽ እንደሚሰጡ ዝተዋል። የእስራኤል የመከላከያ ሚኒስትር እስራኤል ካትዝ በበኩላቸው የሚመታንን ሁሉ ሰባት ጥፍን መተዋለን በማለት ለጥቃቱ ምላሽ ሰጥተዋል። ኔታንያሁ በኋላ በሰጡት መግለጫ የሁቲዎች ጥቃት ከኢራን የመነጨ ነው ሲሉ ሀገራቸው ለሁቲ ጥቃት ምላሽ እንደምትሰጥ አስጠንቅቀው ለኢራን ደግሞ በመረጥነው ጊዜና ቦታ እርምጃ እንወስዳለን ማለታቸው የሚታወስ ነው። ክብራትና ክብራን አብራችሁን ስለቆያችሁ እያመሰገን፣ ዩቲዩብ ቻናላችን ሰብስክራይብ፣ ላይክ እና ሼር በማድረግ የቤተሰባችን አባል ይሁኑ።